ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን፣ ከሀዲያ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። ገቢ በደረሰኝ በማይሰበስቡ ከ250 በላይ ግብር ከፋዮች ሕጋዊ እርምጃ መውሰዱን የሆሳና ከተማ አስተዳደር ገቢዎች ጽሕፈት ቤት አስታወቀ። በዞኑ 10982 ተማሪዎች የ12ኛ ክፍል መልቀቂያ ፈተና እንደሚወስዱ የሀዲያ ዞን ትምህርት መምሪያ ገለጸ። የሕዝቡን ሁለንተናዊ ልማትና ተጠቃሚነት ለማረጋገጥ ሕዝቡ ለሚያነሳቸው ጥያቄዎች ምላሽ መስጠት እንደሚገባ የማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ ዶክተር ዲላ ሞቶሬ ተናገሩ። ከውጭ ዲሞክራቲክ ሪፐብሊክ ኮንጎና ሩዋንዳ ለአስርት ዓመታት የዘለቀውን አስከፊ ግጭት ለማስቆም የሚያስችል የሰላም ስምምነት በዋሽንግተን ተፈራረሙ። ከዜናዎቹ ጋር ምንትዋብ ያሱ ነኝ። አብራችሁን ቆዩ። በዞኑ 10982 ተማሪዎች የ12ኛ ክፍል መልቀቂያ ፈተና እንደሚወስዱ የሀዲያ ዞን ትምህርት መምሪያ አስታወቀ። ተጨማሪ አለ። የሀዲያ ዞን ትምህርት መምሪያ ኃላፊና የዞኑ ምክትል ዋና አስተዳዳሪ ዶክተር በፈቃዱ ገብርሃና እንደገለጹት እንደ ሀዲያ ዞን 3403 ተማሪዎች በበይነ መረብና 7579 ተማሪዎች በወረቀት በድምሩ 10982 ተማሪዎች የ12ኛ ክፍል መልቀቂያ ፈተና ይወስዳሉ። ለዚህም በቂ ዝግጅት መደረጉን የተናገሩት ዶክተር በፈቃዱ በዞኑ ዋቸሞ ዩኒቨርሲቲን ጨምሮ በአራት ፈተና ማዕከላት ፈተናው እንደሚሰጥ ገልጸዋል። ልችጎጎ አዳሪ ትምህርት ቤት ጤና ሳይንስ ኮሌጅ እና ሆሳና ፖሊቴክኒክ ኮሌጅ ፈተናው በበይነ መረብ የሚሰጥባቸው ማዕከላት መሆናቸውንም አስረድተዋል። በፈተናው ወቅትም የመብራት የኔትወርክ ና ሌሎች ለፈተናው አስፈላጊ የሆኑ ቁሳቁሶች እጥረት እንዳያጋጥምና ችግር እንዳይፈጠር ኮመንድ ፖስት ተቋቁሞ እየሰራ መሆኑንም አብራርተዋል። በአመቱም በተሰሩ ጠንካራ ስራዎች የተሻለ ውጤት እንደሚጠበቅ ተናግረው ሁሉም ባለድርሻ አካላት የበኩላቸውን እንዲወጡ ጥሪ አቅርበዋል። የልጅ ጎጓ ዳሪ ትምህርት ቤት ስራ አስኪያጅ አቶ ደስታ ዴቶሬ እና የትምህርት ቤቱ ርዕሰ መምህር አቶ ተከተል ሱሞሮ በየበኩላቸው ትምህርት ቤቱ የ12ተኛ ክፍል ፈተና ማስፈተን ከጀመረ ወዲህ ተማሪዎችን ሙሉ በሙሉ በማሳለፍ አመርቂ ውጤት ማስመዝገብ መቻሉን አብራርተው በዘንድሮ ዓመትም የበለጠ ውጤት ለማስመዝገብ በቂ ዝግጅት መደረጉን ተናግረዋል። ትምህርት ቤቱም ከአምና ጀምሮ በትምህርት ቤቱ ግቢ ውስጥ ተማሪዎችን በበይነ መረብ በማስፈተን በክልል ደረጃ ግንባር ቀደም እንደነበር አንስተው በዘንድሮ ዓመትም ከሌሎች ትምህርት ቤቶች ጭምር ተማሪዎች መጥተው ፈተና እንዲወስዱ ሁኔታዎችን ማመቻቸት መቻሉን ገልጸዋል። አቶ ደረጀ ደጉ የልሽ ጎጎ አዳሪ ትምህርት ቤት የአይሲቲ ባለሙያ ሲሆኑ በትምህርት ቤቱም በቂ ኮምፒውተሮች ከነ ተጠባባቂ መዘጋጀቱን ተናግረዋል። በግቢው የመብራትና የኔትወርክ ችግር እንዳይፈጠር ከሚመለከተው አካል ጋር በቅንጅት እየተሰራ መሆኑን አቶ ደረጀ ተናግረዋል። በልሽ ጎጎ አዳሪ ትምህርት ቤት ለፈተና ሲዘጋጁ አግኝተን ያነጋገርናቸው ተማሪዎች አመቱን ሙሉ ዝግጅት እያደረጉ መቆይታቸውን ተናግረው ፈተናውን በበይነ መረብ ለማውሰድ መዘጋጀታቸውን ገልጸዋል። ተማሪዎቹ አክለውም ከአመቱ መጀመሪያ ስተው ዝግጅት እያደረጉ በመቆየታቸው የተሻለ ውጤት እንደሚጠብቁ አብራርተዋል። ዝግጅት በደንብ በሚገባ አርገናል። በቂ ልምምድ ከኮምፒውተር ጋር ኦንላይን እንደመሆኑ መጠን ነገሮችን የሚያስፈልገውን ዝግጅት አድርገን ጠብቀናል። ያው ጥሩ ውጤት እናስመዘግባለን ብለን ተስፋ እናደርጋለን። በደንብ ዝግጅት እያደረግን ቆይተናል። በኦንላይንም እየተዘጋጀ ነበር። የተለያዩ ሞክ ኤግዛሞች እየተሰጡን ነበር። በትምህርት ቤቱን ብዙ ሞዴሎች ስለተሰጡን በደንብ ፕራክቲስ አድርገናል። ፈተናዎችን በቻልነው መጠን ደግሞ በደንብ ተዘጋጅተናል። በደንብ ተዘጋጅተናል። በእግዚአብሔር እርዳታ ደግሞ አሪፍ ውጤት በደንብ እንጠብቃለን። በረን ዝግጅት አሪፍ ተዘጋጅተን ነበር። ያው በብዛት በጥናት ነበር ያሳለፍ ነው። አንዳንድ ኤግዛሞችንም ስንሰራ ነበር። የግቢ ፈተናዎችም ነበሩ። የተለያዩ ክልሎችን ሞዴልም ስናይ ነበር። በመጨረሻም ፓይለት ኤግዛም እየሰራን ነበር የቆየ ነው። ያው እግዚአብሔር ይመስገን በጥሩ ተዘጋጅተናል። ባልደረባችን ዋበላ ወርቁ ዘግቧል። ከመንግስት በአደራ የተሰጣቸውን ገቢ በደረሰኝ በማይሰበስቡ ከ250 በላይ ግብር ከፋዮች ህጋዊ እርምጃ መውሰዱን የሆሳአና ከተማ አስተዳደር ገቢዎች ጽህፈት ቤት አስታወቀ። በከተማው የደረሰኝ አሰጣጥ ምጣኔ ከ2017 ዓ ም በፊት ከነበረው 5 ፐርሰንት ወደ 33 ፐርሰንት ማደጉን አቶ አውላቸው ዮሐንስ ገልጸዋል። ፋሲል ወንድሙ ዝርዝሩን ያቀርበዋል። የሆሳና ከተማ አስተዳደር ገቢዎች ጽህፈት ቤት ኃላፊ አቶ አውላቸው ዮሐንስ በሰጡት ሀሳብ ከገቢ ምንጮች መካከል ተጨማሪ እሴት ታክስና ቲኦቲ መንግስት ውክልና ሰጥቶ ከግብር ከፋዮች የሚሰበሰብ ሳይሆን ከተጠቃሚዎች የሚሰበሰብ ታክስ ነው። የታክስ ማጭበርበርና ደረሰኝን ለተጠቃሚዎች አለመስጠት በሀገር ኢኮኖሚ ላይ የሚያሳድረው ተጽዕኖ ከፍተኛ መሆኑንም ገልጸዋል። ጣንን ወደ 33 ና 4 አካባቢ ለማድረስ ችለናል። እሱም ላይ ትንሽ ለውጥ አለ ብሎ መውሰድ ይቻላል። ሆኖም ግን አሁንም ከ67 ፐርሰንት በላይ ወይም ከዛ የማያንስ ግብር ከፋይ ለሸጠው እቃና አገልግሎት ደረሰኝ የማይሰጥ ነው። ይሄ በሀገር ኢኮኖሚ ላይ የሚያደርሰው ተጽዕኖ እጅግ በጣም ከፍተኛ ነው። ከተማችን እንደሚታወቀው በአሁኑ ሰዓት ከፍተኛ የልማት ስራዎችን እየሰራች ትገኛለች። ይሄም ከማህበረሰቡ ከሚሰበሰበው ገቢ ነው። በከተማው ከመንግስት ባድራ የሰጣቸውን ገቢ በደረሰኝ በማይሰበስቡ ከ250 በላይ ግብር ከፋዮች ህጋዊ እርምጃ መውሰድ መቻሉንም አቶ አውላቸው አንስተዋል። ህብረተሰቡ ደረሰኝ ጠይቆ አገልግሎት ከማግኘት ጋር ክፍተቶች መኖሩን ጠቅሰው ደረሰኝ የመቀበል ባህል እንዲያደግ ግንዛቤ የመፍጠር ስራ እየተሰራ ነው ያሉት ደረሰኝ ቢሰጥ ባይሰጥ ለእኔ ምን ዋጋ አለው የሚሉ ሳያውቁ ሳይሆን አውቀው። ለግብር ከፋይ በመወገን ለህገወጡ ወጡ በመወገን የሚያደርጉ ጥቂት የማይባሉ ግለሰቦች አሉ። ይህንን ከማረም ጋር ተያይዞ ግንዛቤ ከመፍጠር ጋር ታይቶ በተለያዩ ፕላትፎርሞች ግንዛቤ ማስጨበጥ ስራዎች እየተሰሩ ናቸው። ኃላፊው አክለውም በ2017 በጀት ዓመት ከ2.5 ቢሊዮን ብር በላይ በመደበኛና ማዘጋጃ ቤታዊ ገቢ ለመሰብሰብ ታቅዶ እስካሁን ከ1 ቢሊዮን 92 ሚሊዮን ብር በላይ መሰብሰቡንም ተናግረዋል። በከተማው በዋና ዋና ገቢ ምንጮች በታክስ ማጭበርበርና ስወራ፣ ህገወጥ ንግድ ላይ በቂ የሆነ ህጋዊ እርምጃ አለመውሰድና ቅንጅታዊ አሰራር ክፍተት አፈጻጸሙ ዝቅተኛ እንዲሆን አድርጓለን ብለዋል። በአጠቃላይ ከሁለቱም ዘርፍ እስካሁን የተሰበሰበው አንድ ቢሊየን 92 ሚሊየን 32400 ብር ተሰብስቧል። ይሄ 46 ፐርሰንት ነው የተመዘገበው። ይሄ ከአፈጻጸም አንጻር ዝቅተኛ አፈጻጸም ተብሎ ነው የተገመገመው። ዝቅተኛ እንዲሆን ምክንያቶች በአጠቃላይ ከተማ ውስጥ ያሉ የሚመለከታቸው ባለድርሻ አካላት ይህንን ተቋም ከመደገፍ ጋር ያሉ ችግሮች እና የታክስ ማጭበርበርና ሲወራ ጭምር እስካሁን አፈጸሙ ዝቅተኛ ደረጃ ላይ እንዲሆን አድርጓል። ሀዲያ ቴሌቪዥን እያነጋገራቸው ግብር ከፋዮች በበኩላቸው ደረሰኝ በአግባቡ ለተጠቃሚዎች በመስጠት ከመንግስት ባራ የተቀበሉትን ገቢ እየሰበሰቡ እንደሆነም አንስተዋል። ደረሰኞን ለህዝብ የመቀበል ባህል እያስለመደን ነው አንዳችም ደረሰኝ ሳይቆረጥ ከኛ ቤት አይወጣም። ሌላንም ነጋዴ ደረሰኝ ቆርጦ እንዲሸጥና ከደረሰኝ ጋር የተያያዘ ነገር ለመስራት ጥረት እያደረገን ነው። ኢንተርናል ኦዲቲንግም ወይ ደግሞ የቀኑ የምንሰበስብበትን ማታ ምን አይነት ሰራንበት የምንልና የወጪ ገቢያችን ኮንትሮል የምናደርግበት ሲስተም ስለሆነ ያ አስካምፓኒም የሚጠቅመን ገቨርመንትም ደግሞ ግብር በአግባቡ ምንድን ነው የምን ዲክለር የምናደርግበት እስካሁን በገቢ ግብር ከመንግስት ጋር ችግር የማይፈጥር ስራ ነው ማለት ነው። እኛ ከምንሸጣቸው ነገሮች በተጨማሪ ስንገዛም ህጋዊ በሆነ በደረሰኝ መልክ ያለውን ነገር ለኛም ባላንስ እንዲሆንልን ነገሮችን በዛ መንገድ ነው የምናስኬደው እና እዚህ ያለው ነገር እያንዳንዱ ቴብል ላይ ከስተመሩ ከሚፈልገው ምግብ ጋር እኩል የምግቡን ባላንስ መጀመሪያ ሜኑ ይቀርብለታል። ከሜኑ በተጨማሪ ካየ በኋላ ደግሞ የሚከፍለው ሂሳብና ሜኑ ላይ ያለው ሂሳብ እኩል ወይ ተመጣጣኝ ነው ወይ የመንግስትን ለመንግስት እና የባለቤቱን ወይ ድርጅቱ ማግኘት ያለበትን ለባለቤቱ ነው። እና ቀርቦ እስካሁን ባለው ሂደት ጥሩ ነው። በማህበረሰቡ ዘንድ ደረሰኝን ጠይቆ አገልግሎት የማግኘት ልማድ ዝቅተኛ እንደሆነ ተገልጋዮቹ ጠቅሰው፣ የህብረተሰቡን የመሰረተ ልማት ጥያቄ ለመመለስ ገቢ ላይ ግንዛቤ በመፍጠር በትኩረት ሊሰራ ይገባልን ብለዋል። የሴት ልጅ ግርዛትን እና ያለዕድሜ ጋብቻን ለመከላከልና ለማስቆም የታዩ ለውጦችን ለማስቀጠል በጋራ መስራት እንደሚገባ ተጠቆመ። ለምለምዮኤል ዝርዝሩን ታቀርበዋለች። የማዕከላዊ ኢትዮጵያ ክልል የሴቶችና ህጻናት ጉዳይ ቢሮ ኃላፊ ዘቢባ መሐመድ ናስር በዚህ ወቅት እንደገለጹት ባለፉት ዓመታት ጎጂ ልማዳዊ ድርጊቶችን ለመከላከል በክልሉ በርካታ ተግባራት ሲሰራ መቆየቱን ተናግረው፣ በዚህም አመርቂ ውጤቶች መመዝገቡን ገልጸዋል። ጎጂ ልማዳዊ ድርጊቶችን ለማስቆም የሀገር ሽማግሌዎች፣ የሃይማኖት አባቶች ያላቸው ሚና የጎላ ነውም ብለዋል። እንግዲህ እነዚህም ጎጂ ልማዳዊ ድርጊቶችን ለመቅረፍና ለማስቀረት እንደ መንግስት የተሰሩ ስራዎች አሉ ስራዎችን ስንሰራ በመንግስት በፕሮጀክቶች በነዋሪው ህብረተሰብ በርካታ ያሉንን አቅሞች ጠቅመን እየሰራን ቆይተናል። እንግዲህ እነዚህ ጎጅ ልማዳይ ድርጊቶች በህብረተሰቡ ወዶና ፈቅዶ የሚፈጽማቸው እንደመሆናቸው ናቸው። እኚህን ጎጅ ልማዳይ ድርጊቶች በምን መልኩ ማስቀረት እንችላለን የሚለውም የሀገር ሽማግሌዎች ያላቸው ሚና የሃይማኖት አባቶች ያላቸው ሚና ቀላል አይደለም። ጎጂ ልማዳዊ ድርጊቶች የስነ ልቦና፣ የጤና፣ የአካል ጉዳት የሚያደርሱ መሆናቸውን ጠቁመው ይህንን ለመከላከል በጋራ መስራት ይገባልም ብለዋል። በክልሉ 635 ቀበሌዎች ካለእድሜ ጋብቻና 333 ቀበሌዎች ከግርዛት ነፃ ማድረግ መቻሉንም ተናግረዋል። ታዩ ለውጦችን ለማስቀጠል በጋራ መስራት እንደሚገባም ተናግረዋል። በክልላችን በአጠቃላይ 635 ቀበሌዎችን ካለእድሜ ጋብቻና 333 ቀበሌዎችን ከግርዛት ነፃ ማድረግ ተችሏል። እንግዲህ እነዚህ እንደ ክልላችን ያሉ ስትሪንግ ኮሚቴውንም ቴክኒክ ኮሚቴውንም የሃይማኖቶች ጥምረትን የሀገር ሽማግሌዎችን እነዚህ መንግስታዊና መንግስታዊ ያሉ ድርጅቶችን በመጥቀም በርካታ ስራዎች ሰርተናል። በሰራናቸው ስራዎች የመጡ ለውጦች አሉ። በማዕከላዊ ኢትዮጵያ ክልል የዩኤን ኤፍ ፒኤ ዳይሬክተር አቶ ታደሰ ኃይለ ማርያም እንደገለጹት በወረዳው ጎጂ ልማዳዊ ድርጊቶችን ለማስቆም የተሰራው ስራ ውጤታማ መሆኑን ተናግረዋል። በፕሮጀክቱ ከዚህ በፊት በወረዳው በተሰራው ስራ የታዩ ለውጦችን ማስቀጠል ይገባል ብለው ፕሮጀክቱ በቀጣይ ለአምስት ዓመታት እንደሚቆይም ገልጸዋል። ለሚቀጥሉት አምስት ዓመታት ከሰንትራል ኢትዮጵያ ጋር አብረን እንደምንሰራ እያረጋገጥኩኝ ራሳችንን ችለን ፍሬያችንን የኢትዮጵያ ፍሬ በራሳችን የምንበላ የምንሰራ እንሆናለን። ይሄ ደግሞ ፍላጎት፣ ኃላፊነት እና ስም ማለት ሀገራዊነት ስሜት መኖር አለበት። ውስጣችን የኔ ጉዳይ ነው ማለት አለብን። ይህን ብዬ የሀዲያ ዞን ሴቶችና ህጻናት መምሪያ ኃላፊ ወይዘሮ ትሬዛ አለሙ እንደገለጹት የሴት ልጅ ግርዛትና ያለ እድሜ ጋብቻን ለማስቆም ከዩኤን ኤፍፒኤ ጋር በጋራ በመሆን እየተሰራ እንደሚገኝ ተናግረዋል። የሴት ልጅ ግርዛትና ያለ እድሜ ጋብቻ ጉዳት የሚያደርሱ መሆናቸውን ጠቁመው በአሁኑ ወቅትም ይህንን ለማስቀረጥ መንግስት የተለያዩ ስራዎችን እየሰራ ይገኛልን ብለዋል። የሴት ልጅ ያለ እድሜ ጋብቻና የሴት ልጅ ግርዛት እንደ አገራችን ሰፊ ጉዳቶችን ሲያደርስ እንደቆየ የሚታወቅ ነው። ሆኖም ግን አሁን ባለው ነባራዊ ሁኔታ የሴት ልጅ ግርዛትና ያለዕድሜ ጋብቻ ለውጦች እየመጡ ስራዎች እየተሰሩ እንዳለ ሁላችን የምናውቀው ነው። እንደ ሀገራችን ሰፊ የሴት ልጅ ጥቃቶችና ጎጂ ልማዳዊ ድርጊቶች ያለ መሆኑ የሚታወቅ ነው። ሆኖም አሁን ባለው ነባራዊ ሁኔታ የሴት ልጅ ግርዛትና ያለዕድሜ ጋብቻ እየቀራ ለውጥ እየመጣ የመጣበት ሰፊ ስራዎች ስለተሰራ ነው። የሌም ወረዳ ምክትል አስተዳዳሪና የጤና ጽህፈት ቤት ኃላፊ አቶ አዲስ ኢፋ በወረዳው በ2017 በሴት ልጅ ግርዛትና ያለ እድሜ ጋብቻ ከዩኤንኤፍፒኤ ጋር በጋራ በመሆን ሰፊ ስራ የተሰራ እንደሚገኝ ተናግረዋል። አያይዘውም የሴት ልጅ ግርዛትና ያለ እድሜ ጋብቻን ለማስቀረት የሴቶች ልማት ህብረት ማጠናከር፣ ግንዛቤ መፍጠር ተግባር እንደተከናወነ ተናግረዋል። በአመቱ መጀመሪያ ላይ ለዚህ ሁሉ መሰረት የሚሆነው የሴቶች ልማት ህብረትን ከማጠናከር አንስቶ በግንዛቤ መፍጠር የማስተማር ተምረው ደግሞ የተሻለ አፈጣጠም ያሳዩትን የሴቶች ልማት ህብረት መሪዎችን በማስመረቅ ስራውን ለማሳላት ሰፊ ስራዎች የተሰሩ ሲሆኑ በዚህም ሰፋፊ የሆኑ ምርታዎች ታይተዋል። የሌም ወረዳ ሴቶችና ህጻናት ጉዳይ ጽህፈት ቤት ኃላፊ ወይዘሮ ባርኮት ምሻሞ እንደገለጹት በወረዳው የሴት ልጅ ግርዛትና ያለ እድሜ ጋብቻን ለማስቆም የግንዛቤ ማስጨበጫ ስራዎች ተሰርተዋል ብለዋል። አያይዘውም ጎጂ ልማዳዊ ድርጊትና የሴት ልጅ ግርዛት፣ ያለ እድሜ ጋብቻን ለማስቆም ከሃይማኖት አባቶች ከሀገር ሽማግሌዎችና ከፖሊስ አካላት ከተለያዩ ባለድርሻ አካላት ጋር እየተሰራ እንደሚገኝም ተናግረዋል። እኛ ወረዳ ላይ በቲም ከሃይማኖት አባቶች ጋር ከሀገር ሽማግሌዎች ጋር ከፖሊሶች ጋር ከተለያዩ ባለድርሻ ጋር አካላት ጋር የሰራነው ውጤት ለማስቆም እንኳን ባንችልም ለመቀነስ የቻልንበት አግባብ አለ። በክልሉ በግብርናው ዘርፍ ለተመዘገቡ ውጤቶች የግብርና ልማት ሰራተኞች ሚና ከፍተኛ እንደነበር አቶ ስማን ስሩር ተናገሩ። ቤተልሔም ደመቀ ተጨማሪ አላት። የግብርና ምሰሶዎችን በማሳካት የበለጸገ ቤተሰብ ለማየት እተጋለው በሚል መሪ ቃል በማዕከላዊ ኢትዮጵያ ክልል ግብርና ቢሮ የተዘጋጀ በግብርና ትራንስፎርሜሽን አቅጣጫዎች ዙሪያ ለግብርና ልማት ሰራተኞች የስልጠና መድረክ በወራቤ ከተማ ተካሂዷል። በማዕከላዊ ኢትዮጵያ ክልል በቀበሌ ደረጃ ለሚገኙ የግብርና ልማት ሰራተኞች በክላስተር በመከፋፈል በግብርና ትራንስፎርሜሽን አቅጣጫዎች ላይ ያተኮረ ስልጠና እየተሰጠ መሆኑም ይታወቃል። በዛሬው እለትም ይኸው ስልጠና ከወራቤ ክላስተር ወር ለተወጣጡ የግብርና ልማት ሰራተኞች በወራቤ ከተማ ተሰጥቷል። በመድረኩ እንኳን ደህና መጣችሁ መልእክት ያስተላለፉት የስልጤ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ ሙባረክ ከማል ግብርና የሀገሪቱ እድገት መሰረት በመሆኑ በብዙ የኢኮኖሚ ሪፎርሙ ልዩ ትኩረት የተሰጠው ዘርፍ ነው ብለዋል። ግብርናን ለማዘመን የቴክኖሎጂ አጠቃቀም በማሻሻል ሜካናይዜሽንና ክላስተር ልማትን በማስፋፋት በተሟላ ሁኔታ የኤክስቴንሽን አገልግሎቱን በማሳለጥ የምግብ ሉዓላዊነትን ለማ ለማረጋገጥ ሰፊ ርብርብ ተደርጓል። በዚህም የሚዳሰሱና የሚጨበጡ ውጤቶች ተመዝግበዋል። ይህም ውጤት እንዲመዘገብ የልማት ሰራተኞች ሚና ጉልህ ነው ብለዋል። በማሻሻል ሜካናይዜሽንና የክላስተር ልማትን በማስፋፋት በተሟላ ሁኔታ የኤክስቴንሽን አገልግሎትን በማሳለጥ የምግብ ለዋናነትን ለማረጋገጥ ሁሉንም የግብርና ቤተሰብ በማስተባበር ርብርብ ተደርጓል። በዚህም የሚዳሰሱና የሚጨበጡ የአርሶ አደሩን ህይወት የቀየሩ ውጤቶች ተመዝግበዋል። በዚህ ሂደት የተገኙ መልካም ተሞክሮች አርሶ አደሩን በማሳተፍ ለማስፋፋት ጥረትም እየተደረገ ይገኛል። በዚህም ሁሉም የግብርና ዘርፎች ከፍተኛ ውጤት ማስመዝገብ ተችሏል። ይህ ውጤት እንዲመዘገብ የልማት ጣቢያ ሰራተኞች የእናንተ ሚና ጉልህ ነበር። ስልጠናውን በንግግር የከፈቱት በምክትል ርዕሰ መስተዳደር ማዕረግ የገጠር ልማት ክላስተር አስተባባሪና የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ኃላፊ አቶ ኡስማን ሱሩር በሀገራችን የኢኮኖሚ መሰረት የሆነውን ግብርናን በማዘመን በቴክኖሎጂ በመደገፍ የህዝቡን ተጠቃሚነት በማረጋገጥ ከተረጂነት ወደ ረጂነት ለመሸጋገር በተሰሩ የግብርና ስራዎች ውጤት መመዝገቡን ተናግረዋል። ለዚህም ለተመዘገቡ የግብርና ልማት ውጤቶች የግብርና ልማት ሰራተኞች ሚናቸው ቁልፍ እንደሆነም ተናግረዋል። ማዘመን በቴክኖሎጂ መደገፍ፣ በፖሊሲ፣ በስትራቴጂ በተለያዩ ወቅታዊ የግብርና ሴክተር የሽግግር አቅጣጫዎች ላይ መደገፍ ግብርናን የታለመለትን ዓላማ እንዲያሳካ ብሎም የህዝቡን ተጠቃሚነት በማረጋገጥ ህዝባችንን ከድህነት የማውጣት ሀገራችንን ከስንዴ ልመና ወደ ስንዴ ረጅነት ለማሸጋገር በርካታ ተግባራት ተከናውኗል። በተከናወኑ ተግባራትም ተጨባጭ ለውጦች መጥተዋል። በእነኚህ ለውጦችም የህዝባችን ተጠቃሚነት ከጊዜ ወደ ጊዜ እያደገ ነው። ክልሉ በተመሰረተው በአጭር ጊዜ ውስጥ በግብርናው ዘርፍ ለውጥ ሊያመጡ የሚችሉ ኢኒሽቲቮችን በመቅረጽ ወደ ተግባር መገባቱን የሚያነሱት አቶ ኡስማን በግብርና ልማት ሰራተኞችና በአርሶ አደሩ ብርቱ ጥረት ተጨባጭ ለውጥ ማምጣት መቻሉን ገልጸዋል። በቀጣይም እነኚህን ኢኒሽቲቮች መደገፍ ከተቻለ ብልጽግና የተረጋገጠ ቤተሰብ፣ ማህበረሰብና ሀገር መፍጠር እንደሚቻልም አስገንዝበዋል። የዛሬው ስልጠናም ይህንኑ ለማስገንዘብ ና በቀጣይም ለሚሰሩ ስራዎች የጋራ ግንዛቤ ለመፍጠር የተዘጋጀ መሆኑን ተናግረው በክልሉ በቀበሌ ደረጃ ለሚገኙ ከ7200 በላይ ለሚሆኑ የግብርና ልማት ሰራተኞች እየተሰጠ እንደሚገኝም ጠቁመዋል። በሀገር ደረጃም በክልላችን በተለይ ምርትና ምርታማነት ለማሳደግ ከዚህ ቀደም ጥቅም ላይ ሲውሉ ያልነበሩ መሬቶች ጥቅም ላይ እንዲውሉ በአዳዲስ እይታ፣ አዳዲስ አሰራሮች፣ አዳዲስ የምርት አይነቶች እንዲመረቱ ሴት እንዲመጣ አርሶ አደሩ እንዲጠቀም የገበያ ችግር እንዲፈታ ብዙ ዜጎች ስራግን እንዲፈጠር ኢትዮጵያ ተወዳዳሪ ወዲቻጋር በግብርናው ዘርፍ የሚመሩ ትምህርቶች እንድትሆን የእናንተ ሚና አይተኬና ቁልፍ ነው። የስልጠናው ተሳታፊዎችን በበኩላቸው አሁን እየተሰጠው ያለው ስልጠና በቀጣይ ለሚተገብሩት የግብርና ስራዎች እገዛ የሚያደርግ መሆኑንም አንስተዋል። ከዚህም ያገኙትን እውቀት በተግባር ለማዋል ያላቸውን ቁርጠኝነት ገልጸዋል ሲል ባልደረባችን ሙሉአለም ቀጭኔ ከውራቤ ዘግቧል። በግብርናው ዘርፍ ውጤታማ ስራዎችን በማከናወን የምግብ ዋስትናን ማረጋገጥ ቁልፍ ተግባር ነው ሲሉ የግብርና ሚኒስትር ዴታ ዶክተር መለስ መኮንን ገለጹ። አስራ ሶስተኛው የግብርና ኤክስቴንሽን ልማት አጋርነት ፎረም የዘርፉ ተዋንያን በተገኙበት ተካሂዷል። ቤተልሔም ደመቀ የግብርና ሚኒስትር ዴታ ዶክተር መለስ መኮንን በወቅቱ ባደረጉት ንግግር እንደገለጹት የግብርና ምርትና ምርታማነትን ለማሳደግ የባለድርሻ አካላት ሚና ከፍተኛ ነው ብለዋል። መንግስት የግብርናውን ዘርፍ ለማሳደግ በርካታ ተግባራት እያከናወነ መሆኑን ጠቁሞ ከዘርፉ የበለጠ ተጠቃሚ ለመሆን ምርትና ምርታማነትን ለማሳደግ ለውጭ ንግድ የሚሆኑ ምርቶችን በመጠንና በአይነት የማስፋፋት ስራዎችን መስራት እንደሚገባም ገልጸዋል። ለሀገራችን ኤክስፖርት ወይም የውጭ ምንዛሬ ግኝት ትልቁ ሴክተር ግብርና ነው፣ ለዘመናት የቆየው። እሱን ፕሮሞት አላረግነውም። አላሳደግ ነውም ገና። በአይነትም አላበዛ ነውም ገና። ያልነካ ነው፣ ብዙ አቅም አለ። ይሄንውን ለማድረግ ቅድም እንዳልኩት በአጠቃላይ በግብርና እሴት ሰንሰለት ውስጥ የምንሳተፍ አጋር አካላት መወያየት፣ መመካከር፣ የቀረንን ያጎደልነውን እየሞላን እየተጋገዝን መሄድ የግድ ይላል። የምግብና የስርዓተ ምግብን ዋስትና ለማረጋገጥ ከምርምር ጀምሮ በየደረጃው መስራት እንደሚያስፈልግ ጠቁመው በግብርና እሴት ሰንሰለት ውስጥ የሚሳተፉ የዘርፉ ተዋንያን በትብብር መስራት እንደሚያስፈልግም አብራርተዋል። እንዲህ አይነት ፖሊሲዎቻችን፣ የህግ ማዕቀፎቻችን፣ አጠቃላይ እነዚህን ጸጋዎቻችንን አስተባብረን በሀገር ደረጃ በቤተሰብ ደረጃ የምግብና ስርዓተ ምግብ ዋስትናን ማረጋገጥ አንዱና ቁልፍ ስራችን ይሄን ለመስራት ከምርምር ጀምሮ እስከ መጨረሻ ኮንሳምሽን ድረስ ባለው የእሴት ሰንሰለት የምንሳተፍ አካላት ድርሻችን ከፍተኛ የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ከፍተኛ አማካሪ ዶክተር ጭምዶ አንጫላ በበኩላቸው በትብብር በተሰራው ስራ በግብርናው ዘርፍ የነበሩ ማነቆች እየተፈቱ መምጣታቸውን ተናግረዋል። አሁን በግብርናው ዘርፍ ያሉትን ፖሊሲዎችና ስትራቴጂዎች ወደ መሬት በማውረድ ለተግባራዊነቱ ሁሉም የድርሻውን ሊወጣ እንደሚገባም አመላክተዋል። የኢትዮጵያ ግብርና በአሁኑ ጊዜ ብርሃን ወቶለታል ብዬ ነው ማስበው። ብርሃን ወጥቶለታል። የነበሩ ችግሮች፣ ማነቆዎች ሂደት በሂደት እየተቀረፉ ናቸው። ከዚህ በኋላ እኔ ከልቤ ነው የምነግራችሁ ግብርናን ወደ ኋላ የሚመልስ ምድራዊ ነገር የለም። ግብርና ሚኒስቴር ባለቤት አግኝቷል። ግብርና ሚኒስቴር ኦቶራይዝድ ሆኗል የተለያዩ ስራዎችን ለመስራት። አሁን ከእኛ ነው የሚጠበቀው እንዴት አድርገን ይሄንን ያሉንን ሪቫይዝድ የሆኑ ፖሊሲዎች፣ ስትራቴጂዎች ወደ መሬት ቀይረን እንዴት አድርገን ነው ትራንስፎር የምናደርገው የሚል የሁላችንም በተለይ እዚህ ውስጥ ያለን ሰዎች ድርሻ ነው። ከመድረኩ ተሳታፊዎች መካከል የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የግብርና ቢሮ ምክትል ኃላፊ አቶ አሸናፊ ክንፈ እንዳሉት የዚህ አይነት መድረኮች ያሉትን ደንቦችና ፖሊሲዎች ለማሻሻል ና ስትራቴጂዎችን ለመቅረጽ ሚናቸው ከፍተኛ ነው ብለዋል። እንደ ኢዜአ ገለጻ የትግራይ ክልል ግብርና ቢሮ ኃላፊ ዶክተር እያሱ አብርሃ በበኩላቸው በዘርፉ ያሉትን መድረኮች በተለይ የተሻሉ ምርትና ምርታማነትን ለማሳደግ በገበያም ተወዳዳሪ እንዲሆኑ የሚያደርግ መሆኑንም አንስተዋል። እንደዚህ አይነት ውይይቶች አንደኛ የተለያዩ ባለድርሻ አካላት በሚገኙበት ጊዜ እየሰሩ ያሉትን እና በኤክስቴንሽን ስርአቱ ውስጥ የሚያደርጉትን አስተዋጽኦና የአሰራር ስልቱን ያቀርባሉ። መሻሻል በፖሊሲ ደረጃ በመመሪያ በደንቦች ደረጃ ሊሻሻሉ የሚገቡ ነገሮች በእንደዚህ አይነት መድረክ ላይ ግልጽ ይወጣል። ለስራው ማነቆ የሆኑትን ነገሮች በእንደዚህ አይነት ውይይቶች ላይ ወጥቶ ተወያይተንበት ለፖሊሲ ደረጃ በተለያየ በስትራቴጂ ደረጃ እንዲቀረጽ ከማድረግ አንፃር ይሄ እንደዚህ አይነት ውይይቶች ትልቅ አስተዋጽኦ አላቸው። ሶስት ኢኒሽቲቭዎች አሉ። አንደኛ ሀገራዊ ትልቅ ግብዓት ሊሰጡ የሚችሉ ሰብሎች የማሳደግ በስንዴ ኢኒሽቲቭ የምንካሄድበት በበቆሎ ኢኒሼቲቭ የምንሄድበት በሩዝ ኢኒሼቲቭ የምንሄድ ትግራይ ላይ ሩዝ የለንም፣ ግን በማሽላ የምንሄድበት በጤፍ ላይ የምንሄድበት ይሄድበት ፋንዳመንታል የትራንስፎርሜሽን አጀንዳዎች እነሱ ላይ ጠንከር ብለን የተሻለ ምርትና ምርታማነት ከማሳድግ አኳያ ትርፍ እንድናመርት ለገበያ ያለው ማርኬት ኦሪንትድ ኤክስቴንሽን እንድን ለሰዓቱ የያዝናቸው ዜናዎች የተከታተላችሁትን ይመስል ነበር። ከዜናዎቹ ጋር ምንትዋብ እያሱ ነበርኩ። ከቀሪው የሀዲያ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ።